ያስጎበኛችኋለሁ ተከታተል። እንጠብሻለን ማስራሚሰው በጣም ደስ የሚል ቦታ አባይ። ልጆቹ እንዲያጠፊኝ ነው እያሉ ተመልከቱ። ምትዚጋ ልክ እንዲህ አረም አረም፣ ዳርዳር ነው ያለን መኖሩን ግን ውሃ ይረጫል። እስከ ውሃ እየረጨ ነው። ቀዝቃዛ እኔ እንዲመጣ ሙቀቱን ይስባል ማለት ነው።

በብዛት ሰዎቹ ካሉበት ቦታ ላይ ቆረጥ እያደረኩት ነው። ወንጀል ባዲ ተመሳሳይ እንዲመስላችሁ ሌላ ነው። እንደ ዘግዝቆት ነው ማለት ነው።

ጉዳይ ነው ታምሩ።